መገናኛ ብዙሃን ለሀገራዊ ምክክሩ የሚሰጡት የዘገባ ሽፋን እንዳለ ሆኖ ጎን ለጎን ግን መለያየትን የሚያሰፉ አጀንዳዎችን ከማሰራጨት ሊቆጠቡ እንደሚገባ ተነግሯል። የተባለው መገናኛ ብዙኃኑ ለኢትዮጵያ ሀገራዊ ምክክር መሳካት እያበረከቱ ስላለው አስተዋጽኦ ለመነጋገር በተሰናዳው መድረክ ላይ ሲሆን ምክክሩ የተሳካ እንዲሆን ካስፈለገ የሚሰራጩ ዘገባዎች የዜጎችን የቀደመ ቁስል የሚያሽሩ እንዲሁም አቀራራቢና በተለያዩ የሀሳብ ጽንፍ ላይ ያሉ ዜጎችን የሚያሳትፉ ሊሆኑ ይገባል ነው የተባለው። አቤል አበበ በጉዳዩ ላይ ተከታዩን ዘገባ አሰናድቷል። የኢትዮጵያ መገናኛ ብዙሃን ምክር ቤት በዛሬው ዕለት ያሰናዳው ምክክር የሀገሪቱ መገናኛ ብዙሀን በሀገራዊ ምክክር ሂደቱ ላይ የነበራቸውን ድርሻ የመፈተሽ ብሎም የመገናኛ ብዙሀኑ ለምክክር ኮሚሽኑ የሚያስገቡትን አገራዊ አጀንዳ መለየት ላይ ያተኮረ ነበር። አመዛኙን ጊዜ የወሰደውና በምሁራን ገለጻዎች የተደረገበት ዋነኛው ጉዳይ ግን የኢትዮጵያ መገናኛ ብዙሀን በሀገራዊ ምክክር ሂደት ውስጥ እየተወጡ ያለው ሚና እንዴት ያለ ነው የሚለው ጉዳይ ነበር። የኢትዮጵያ ሀገራዊ ምክክር ኮሚሽን ለሶስት ዓመታት የተጠጋውን የስራ ጊዜውን ዞር ብሎ በመገምገም ስለዚሁ የመገናኛ ብዙሃኑ ሚና ሲናገር ስራውን ከማደናቀፍ ይልቅ በአመዛኙ በጎ ሚና እንደተወጡ ነው የሚያምነው። የ የሰዎች ጋር ተነጋግረን የኢትዮጵያ ሚዲያ ውስጥ አክቲቭ ያሉትን ባለስልጣኖች ማነጋግረን የሚታረሙ ነገሮች አርመን ፈጠን ባለ ሁኔታ ወደ ስራ ገብተን ባደረግናቸው የሀገራዊ ምክክር አጀንዳ አሰባሰብና መረጣ ውስጥ በየክልሉ ተሳትፎ ሚዲያው ጥሩ ተስተዋጽኦ አድርጎልናል ማጆሪቲ አብዛኛው ሚዲያ ማለት ለዛም እናመሰግናል ከዛ ውጭ ደግሞ ፈር የለቀቀ አነጋገርና ፈር የለቀቀ ሀሳብ ያላቸው ለመዋየት ፈቃደኛ ኦፒኒን ኦፒኒን ዲፍረንሱ ሁል ጊዜ ይፈቅዳል በተለያዩ ዩኒቨርሲቲዎች የጋዜጠኝነት ትምህርት ላይ የተሰማሩ ምሁራን ግን የሚዲያው አበርክቶ ሲታይ ቀጥታ ለምክክር ኮሚሽኑ ከሰጠው የዘገባ ሽፋን መስፋትና ማነስ ጋር ብቻ መሆን የለበትም ባይ ናቸው። ይልቁንም የመመካከር ሂደቱ እንዳለ ሆኖ መገናኛ ብዙሃኑ ጎን ለጎን እየተካሄዱ ያሉ ግጭቶችንም ሆነ ሌሎች ህብረተሰቡ ስስ የሆነባቸውን ጉዳዮች የሚዘግቡበት መንገድም ለሀገራዊ መግባባት እንቅፋት የመሆን እድሉ የሰፋ ስለሆነ ትኩረት ሊሰጥበት የሚገባ ስለመሆኑ አስተውለናል ነው የሚሉት። ሁሉም የሚናገርበት ሁሉም ጉዳይ ነው የሚልበት መሆን መቻል አለበት። ግጭት ውስጥ ያሉ አካላትም ድምጻቸውን ማሰማት መቻል አለባቸው። ስለ ሰላም ና ስለ ውይይት የሁሉም ድርሻ ሊኖረው ይገባል ብዬ ነው ማስበው። ነገር ግን እየሆነ ያለው በተለይ ፖለቲካል ሊቱን ይዞ በሚዲያ የማስተላለፍ ስራ ነው የሚሰራ። በዚህም የተነሳ የምክክር ኮሚሽኑ ስራ የፖለቲካ ስራ እስኪመስል ድረስ በየቦታ ላይ የሚደረጉ ስብሰባዎችን ከማቅረብ አኳያ የሚደረጉ ጥረቶች አሉ። ግን ምንድን ነው አብዛኛው ሰው ኦኪፋይድ የሆነው በሀገሪቱ ውስጥ ያለው የሴኩሪቲ ፕሮብለም እና ብዙ ኮንፍሊክቶች አኳያ ስለሆነ ሚዲያ ውስጥ የሚሰሩት ደግሞ መላእክቶች አይደሉም። ብሔር አላቸው፣ ቋንቋ አላቸው፣ አካባቢ ያላቸው፣ ቤተሰብ አላቸው። የኮንፍሊክት ሁሉ በእነሱ ላይ ነጸብራቅ የሚሆን ነገር ከመሆኑ የተነሳ በዚህ አይነቱ ውስጥ የሚሄድ ሚዲያ በብዙ መንገድ ፖላራይዝድ የሆነና በተለያየ አይነት ጽንፍ ላይ ያለ ነገር ስለሆነ ብሔራዊ ኮንሰንሰስን ቢልድ ከማድረግ አኳያ አንድ ላይ ተሰባስበው የሚሄዱ ነገር የሳሳ ነገር። የሀገራችን መገናኛ ብዙሃን ለሀገራዊ መግባባት ከመስራታቸው በፊት በአስተዳዳሪዎቻቸው ፖለቲካዊ አመለካከት የተነሳ እዚህና እዚያ ተወጥሮ ያለውን የእርስ በርስ ግንኙነትና ክፍፍላቸውን ማጥበብ ይጠበቅባቸዋል የሚሉት ምሁራኑ ብሔራዊ መግባባት ላይ መስራት ይህንን ተከትሎ የሚመጣ ተግባር መሆን አለበት ሲሉ ነው የሚሞግቱት። የኢትዮጵያ መገናኛ ብዙሃን ምክር ቤትም ቢሆን ከመዘገባቸው ዘጠና አባል የሚዲያ ተቋማት ውስጥ በመሰሉ ችግር ውስጥ የተዘፈቁ መኖራቸውን ይናገራል። ሄት ስፒች በሃይማኖትም ይሁን ሐሰተኛ መረጃም ይሁን ክልክል ነው። ይህኛውን ደግሞ ተግባር ላይ ያውለዋለሁ ብሎ ነው እየፈረመ አባል የሚሆነው ያለው። በተግባር ስናየው ግን ከመንግስት ሚዲያም ይሁን ከግል ሚዲያም ይሁን ከሶሻል ሚዲያም ይሁን አላስፈላጊ የሆነ አስነዋሪ የሆነ ሄት ስፒች እንሰማለን። የግሉ ፕራይቬቱ ላይ ፕራይቬት ቢዝነስ ኦነርሽፕ ላይ ፎከስ አድርጎ የቢዝነስ ኢንከሪንግ ላይ ፎከስ አድርጓል። ስቴት ሚዲያው ደግሞ ፖለቲካውን ለማስጠበቅ ፖለቲካል ቢት ላይ ብቻ ፎከስ አድርጓል። የሶሻል ኮሄዥን ለማምጣት ማህበረሰባዊ ለውጥ ለማምጣት ሚድ ፖይንት ላይ የሚሰራ ሚዲያ እኛ ያጠናል ብዬ ነው የማስበው። እንደ ሀገር ሚዲያ በዚህና በዚህ ጎራ ውስጥ የተሳሳበ ያለ ከመሆን የተነሳ የምንፈልገውን አይነት ናሽናል ኮንሰንሰስ ሊያመጣ የሚችል አይነት ትርክት ላይ በየጊዜው ድዌል እያረገ ነው ብሎ አፍ ሞልቶ ለመናገር የሚያስቸግር ነገር ነውና ከዚህ ነገር መውጣት ካለብን አገሪቱ ውስጥ ያሉ ሚዲያዎች የመንግስትም ሆነ የግልም ሆነ የተቋሚም ሆነ የምንም ሆነ የምንላቸው አንድ ላይ መጥተው ተወያይተው አንድ ለጋል ከደረሱ በኋላ ነው ይህንን ትልቅ የሆነ ናሽናል አጀንዳ ወደፊት ማራመድ የሚችሉ አገራዊ መግባባትን ለማምጣት በሚል የምክክር ኮሚሽኑ ጉዳዮች ላይ አተኩረው የሚሰሩ መገናኛ ብዙሃን፣ በሌላ በኩል ደግሞ ከመንግስት አሊያም አመራር ላይ ካሉ አካላት በኩል በሚሰነዘሩና የመግባባት ሂደቱን የሚንዱ ቃላትን ተቀብለው የማስተጋባት ችግር ይታይባቸዋል የሚሉት የባህር ዳር ዩኒቨርሲቲ የጋዜጠኝነት ና ስነ ተግባቦት መምህሩ ዶክተር ነገሰ በላይ። ይህ አይነቱ ተግባር ስራችንን ውሃ ቅዳ ውሃ መልስ የሚያደርግ ነው ሲሉ ይተቹታል። ልስታረቅ እየሞከርክ ያለፈውን ችግር ለመፍታት እየሞከርክ ዛሬ ዘራፊ፣ ቀማኛ ሚል ሌላ ቅጽል ስም እየሰጠ መታረቅ ያስቸግራል። በሚዲያ ደግሞ እንደዚህ አይነት ቃላት ግድፈት ያለባቸው ፕሮግራሞችን መስራት ሰላሙንና ስምምነቱን ከማምታት ይልቅ እንደገና ክፍፍሉን እያሰፋው ነው የሚሄደውና የቃላት ምርጫ የሆነ አካላት ስለተጠቀሙት ብቻ ሚዲያ ላይ መዋል አለብን ብዬ አላስብም። ከዶክተር ነገሰ በተቃራኒ የቆመ ሀሳብ ያላቸው የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት መምህር የሆኑት ዶክተር አብዲሳ ዘራይ በበኩላቸው በየወቅቱ ከባለስልጣናት የሚወርዱ ከፋፋይ ቃላትን የመጠቀም ጉዳይም ሆነ በሚዲያዎች መካከል ያለው የእርስ በርስ መሳሳብ መዋቅራዊ እንጂ በጋዜጠኛው ፍላጎት ላይ የተመሰረተ አይደለም ሲሉ ይሞግታሉ። ጋዜጠኛ የፈለከውን አይነት ትምህርት አስተምረ ብታወጣው እዛ ያለ የሚሰራበት ምህዳር ምንም የማይሆን ነገር ከሆነ ምንም ሊያደረግ አይችልም። ምክንያቱም የተለያየ ጌት ኪፐርስ የተቀመጡ አሉ፣ ቅድም ምንለው ኦነርስ አሉ፣ የተለያየ ኢንትረስት ግሩፖች አሉ፣ ሚዲያውን በአንድም በሌላ መንገድ የሚያሾሩት። በዚህ ውስጥ ፕሮፌሽናል ብለተቀምጠ ተቀምጠ ነፍስን ታስጨንቅ ይሆናል እንጂም ልታደርገው ነገር የለም። ይሄ እንግዲህ ሲስተሚክ በሆነ መንገድ ስትራክቸራል መዋቅራዊ ችግሮች ስለሆኑ ይህንን ለዘለቄታው የምንፈታው የብሔራዊ ውይይቱ ራሱ አንድ ማህበራዊ ኮንትራክት ሶሻል ኮንትራክት ይዘህ የምንመጣው ከሆነ በዚህ ሶሻል ኮንትራክት ውስጥ ሊታሰብ ከሚገባው የሚዲያ ምህዳሩን ከመቀየር አኳያ አጠቃላይ አሰራሩና የያዙን ሁሉ የምንቀይርበትን ነገር ነው መነጋገር ያለበት። የመገናኛ ብዙኃን በሀገራዊ ምክክሩ ላይ ያላቸውን አዎንታዊ ሚና ለማጎልበት የሚጠቅም ምክክር ያሰናዳው የኢትዮጵያ መገናኛ ብዙኃን ምክር ቤት እስከ ነገ በሚቀጥለው የምክክር መድረኩ የኢትዮጵያ መገናኛ ብዙኃን ያሏቸውን አገራዊ አጀንዳዎች በማሰባሰብ ለምክክር ኮሚሽኑ የሚያስረክብ ስለመሆኑም ተነግሯል።